ሰላም ጤና ይስጥልን፣ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ዜናችን ቀርበናል። አበይት ዜናዎችን በማስቀደም እንጀምሯለን። በኢትዮጵያ ለግጭት መንስኤ የሆኑ ችግሮችን በሰላማዊ መንገድ ለመፍታት እንደሚሰሩ በአማራ ክልል የተለያዩ የሃይማኖት ተቋማት አባቶች ተናገሩ። በከተማው የተገኘውን ሰላም ለማጽናት የኢትዮጵያ ፌዴራል ፖሊስ ከፍተኛ ድርሻ ማበርከቱን የደብረማርቆስ ከተማ አስተዳደር አስታወቀ። ከዜናዎቹ ጋር ሳምራይ ሽንግልታና በምልክት ቋንቋ ተዘገየ ከመለሱ ውጭ ባለሙያዎች ጋር ከእናንተ ጋር እንቆያለን። አብራችሁን ዝለቁ። ወደ ቀዳሚ ጉዳያችን አለፍን። በኢትዮጵያ ለግጭት መንስ የሆኑ ችግሮችን በሰላማዊ መንገድ ለመፍታት እንደሚሰሩ በአማራ ክልል የተለያዩ የሃይማኖት ተቋማት አባቶች ተናገሩ። የፊታችን ሰኔ አራትና አምስት ሁለት ሺ አስራ ሰባት አመተ ምሕረት በባህር ዳር ከተማ ለሚደረገው ሀገር አቀፍ የሃይማኖት ተቋማት ጉባኤ የቅድመ ዝግጅት ስራዎች መጠናቀቃቸውም ተገልጿል። ካሳው መንጌ ዝርዝር አለው። የኢትዮጵያ የሃይማኖት ተቋማት ጉባኤ እንደ ሀገር እያጋጠሙ ያሉ ችግሮችን ለመፍታት የተለያዩ ጥረቶችን እያደረገ ይገኛል። የኢትዮጵያ የሃይማኖት ተቋማት ጉባኤ ሶስተኛው ዙር ሀገር አቀፍ የሃይማኖት ተቋማት ጉባኤ የፊታችን ሰኔ 4ና 5 2017 ዓ.ም በባህር ዳር ይካሄዳል። ለጉባኤው መሳካትም የተለያዩ የቅድመ ዝግጅት ስራዎች መሰራታቸውን የአማራ ክልል የሃይማኖት ተቋማት ጉባኤ አባላት ላሚኮ ገልጸዋል። ወደ አምስት ኮሚቴዎችን ያዋቀረ አካል አዘጋጅተን አብይ ኮሚቴው እየመራ ከሳምንት ሶስት ቀን እየተሰበሰብን ነው። ይህንን የሰላም ኮንፈረንስ በአግባቡ ለማካሄድ ይህንን ቅድመ ዝግጅት አካሄድ ነው። ይሄ ፕሮግራም መካሄድ አለበት ተብሎ ተወሰነ። ከዛን ቀን ጀምሮ ይኸው እየተገናኘን ነው። ሁሉም በየድርሻው ሰላምና ጸጥታውም፣ ሁሉም ባለ አካሉ ሁሉ ባለ ድርሻ አካል በሙሉ ፕሮግራሙን እያሳለጠ የሰራ ነው የሚገኘው። ሰፋ ያለ የሚያንቀሳቅስ ሃይማኖት ተቋሙም በተለይ ከሰላም ጋር የሚሰሩ ሰላም ወዳድ የሆኑ መንግስትም ደግሞ በዚህ ጉዳይ ላይ የሚመለከተውም ስለሆነ ከዚያ አኳያ ሰፋ ያሉ እንቅስቃሴዎች እየተደረጉ ነው። የጉባኤው ዓላማም እንደ ሀገር እያጋጠሙ ያሉ የሰላም ጦት ችግሮችን በሃይማኖታዊ አስተምሮ በሰላማዊ መንገድ ለመፍታት ያለመ መሆኑንም የሃይማኖት አባቶቹ ገልጸዋል። ግጭቶችም ስላሉ እሱንን ለማስቆም የሃይማኖት አባቶች፣ የሃይማኖት ተቋማት ድርሻቸው መወጣት አለባቸው። ድርሻቸውን የሚወጡ ደግሞ ብቻቸውን አይደለም። እንደዚህ አይነት የሰላም ኮንፈረንስ ህዝቡን በማሰባሰብ የመንግስትን መሪዎች እና የህብረተሰቡን ተጽዕኖ ፈጣሪዎች በጋራ በማገናኘት መልእክት ማስተላለፍ አለባቸው። አባቶች እኛ በአንድ ላይ ሁነን ለሰላም መቆማችንን ለሰላም ዘብ መሆናችንን ለሰላም መወያየታችንን ለሰላም አብረ መስራታችን ለህብረ ዘርተሰቡ በጣም ትልቅ የሆነ አስተዋጽኦ ይኖረዋል። ያኔ ትልቅ የሆነ ፋይዳ ይሰጣል ብለን ነው የምንገምተው። በተለያየ መንገድ፣ በተለያየ እይታ፣ በተለያየ ፍላጎት የሚጋጩ ወገኖች ሁሉ ሁሉም መንግስት አካላትም ይሁን ተቃዋሚም ይሁን የትኛውም አይነት ይሁን በመመካከር በመወያየት ችግራቸውን በመፍታት ሁሉም ለሰላም እጁን የሚዘረጋበት እንዲሆን፣ ስለዚህ በህዝቦች መካከል ተቻችሎ መኖርን ባህል የሚያደርግ ማህበረሰብን መገንባት አለብን የሚለውን ታሳቢ ያደረገ ዝግጅት ነው። የሃይማኖት አባቶች ስለ ሰላም አብዝተው ሊያስተምሩና በጋራ ሊሰሩ እንደሚገባም አንስተዋል። አሁን ላይ የሆነ ያለው ነገር ሁሉ ሁላችንም ተጠያቂ የሚያደርግ ነው። ህብረተሰቡ ወደ አላስፈላጊ መስመር የሄደስ ከሆነ የሃይማኖት አባቶች አስተምሮ መመለስ አለበት። የሚጠይቀውን ጥያቄም በመመካከር በመወያየት፣ በመደራደር መፈጸም አለበት እንጂ እርስ በርስ በመገዳደል እርስ በርስ የህብረተሰቡን ሀብት፣ የራሱን ሀብት፣ የሀገርን ሀብት በማውደም የሚሆን ነገር እንደሌለ ታውቆ ወደ ሰላም መምጣት አለብን። የሃይማኖት አባቶች አሉ፣ ወጣቶች አለን፣ እየተገናኘን አይደለንም ትምህርትም እየቀሰምን አይደለንም። እነሱ የሚሉንንም እየሰማንም አይደለንም። ስለዚህ የሃይማኖት አባቶችን ከሰማን ወደ ሃይማኖት አባቶች የሚሉት የሚመክሩትን ነገር ከሰማነ የሃይማኖት ሰው ከሆነ በጣም ሰላምም ሊኖር ይችላል፣ ፍቅርም ሊኖር ይችላል። ሁሉም ነገር ያለኩ ከሃይማኖት አባት ነው። ሰላም ቁልፍ መሳሪያ ስለሆነ እኔ ከዚህ በላይ ማስተማር፣ መናገር፣ ማወጅ አስፈላጊ ነው። ቀዳሚ ከሆን የእምነት አባቶች ቀዳሚ ከሆኑ ስለ ሰላም ቀዳሚ ከሆኑ ተናጋሪ ከሆኑ ነዋሪ ከሆኑ ሌላዎቹንም ሰው ተመለሱ ብለን ለመምከርም፣ ለመገሰጽም በተለያየ ነገር ለመሞገትም አቅም እናገኛለን። የፊታችን ሮብና ሐሙስ በባህር ዳር በሚካሄደው ሀገር አቀፍ የሃይማኖት ተቋማት ጉባኤ ከሀገሪቱ የተለያዩ አካባቢዎች የተውጣጡ የሃይማኖት አባቶችና ተጽዕኖ ፈጣሪ ህብረተሰብ ክፍሎች እንደሚሳተፉም ይጠበቃል። በከተማው የተገኘውን ሰላም ለማጽናት የኢትዮጵያ ፌዴራል ፖሊስ ከፍተኛ ድርሻ ማበርከቱን የደብረ ማርቆስ ከተማ አስተዳደር አስታውቋል። በደብረ ማርቆስ ከተማ የተጠናከረ መዋቅር በመፍጠር ዘላቂ ሰላም ለማረጋገጥ ያለመ ውይይት በከተማው ከሚገኙ የፌዴራል ፖሊስ አባላት ጋር ተካሂዷል። ዝርዝሩን ከዋንደሰንዋል እንከታተል። በደብረ ማርቆስ ከተማ አስተዳደር የተጠናከረ መዋቅር በመፍጠር በከተማው ዘላቂ ሰላም ለማረጋገጥ ያለ መድረክ በከተማው ከሚገኙ የፌዴራል ፖሊስ አባላት ጋር ተካሂዷል። በመድረኩ የደብረ ማርቆስ ከተማ አስተዳደር ምክትል ከንቲባ ስለሺ ተመስገን የኢትዮጵያ ፌዴራል ፖሊስ እንደ ሀገር ችግር ሲያጋጥም ፈጥኖ በመድረስ የሕዝቡ ሰላምና ደህንነት እንዲረጋገጥ በርካታ ውጣ ውረድ እያለፈ የመጣ የሀገር ተምሳሌት የሆነ ተቋም ነው ብለዋል። ሀገር ጸንቶ የህግ በላይነት እንዲረጋገጥ ፖሊሳዊ ኃላፊነታቸውን ተወጣቸዋል፣ ያሉት ምክትል ከንቲባው ውስብስብ ወንጀሎችን ለመፍታት የሚያስችል ከጊዜው ጋር የሚዘምን ፖሊሳዊ ዝግጅት በማ በማድረግ ከሌሎች የጸጥታ ኃይሎች ጋር በመቀናጀት ዘላቂ ሰላም እንዲሰፍን ተጋግዘን እንሰራለን ብለዋል። የገጠመንን የሰላም እጦት ለመቀልበስ ሌት ተቀን ከሌሎች የጸጥታ ኃይሎቻችን ጎን በመሆን በመቀናጀት የበኩላቸውን አስተዋጽኦ ሲያደርጉ የቆዩና የሀገር ሰላም እንዲጸና፣ የህዝቦች ደህንነት እንዲረጋገጥ፣ የህግ የበላይነት እንዲከበር ከሌሎች የኢትዮጵያ ልጆች ጋር በጋራ በመሆን የሚያደርጉት መስዋዕትነት ለሙያቸው ያለው ክብርና ታማኝነት በየጊዜው ሙያዊ ብቃታቸውን እያሳደጉ ፖሊሳዊ ኃላፊነታቸውን እየተወጡ የሚገኙና ለሌሎች አሪያና ተምሳሌቶቻችን ናቸው። በከተማው ከ2012 ዓ ም ጀምሮ በርካታ የሰላም ማስከበር ስራዎችን እየሰሩ መሆኑን ያነሱት በኢትዮጵያ ፌዴራል ፖሊስ የሰሜን ምዕራብ አራተኛ ሬጅመንት መምሪያ አዛዥ ኮማንደር ሙሉነህ አስፋው በአማራ ክልል ተከስቶ የቆየው የሰላም መደፍረስ እንዲስተካከል ከሌሎች የጸጥታ መዋቅር ጋር ሰፊ የተቀናጀ የህግ ማስከበር ስራዎች መሰራታቸውን ገልጿዋል። ከሰላም ማስከበር ጎን ለጎን በከተማው የአቅም ችግር ላለባቸው የማህበረሰብ ክፍሎች ቋሚና ጊዜያዊ ድጋፍ በማድረግ ማህበራዊ ኃላፊነታቸውን እየተወጡ መሆኑንም ኮማንደር ሙሉነህ ጠቁመዋል። በተለያየ በየምሽጉ አብረን ሰርተን በጋራ ከጥምር ሀይል ጋር ስንሰራ ቆይተናል። ደብረ ማርቆስ መስተዳደሮችን ከምንም በላይ አመሰግናለሁ። ከምንም በላይ ከጎናችን መሆናቸውን ለእኛ ትልቅ ቦታ ያለው ክብር አለው። ሰራዊታችን በዚህ የፌዴራል ፖሊስ አንድ ቀን ከመጣን እዚህ ስንገናኝ ህዝብ በሚቻለን ደሃዎች ረድተን የባሰበትን እየጠየቅን አቅመ ደካሞችን የሚኒሻ ቤተሰቦችን ሞቱባቸውን ከሰራዊቱ ከሚያገኘው ደሞዝ ላይ እሷን ቀጃና ቀደጫጭበን በቋሚነት የምንደግፏቸዋለን ከማህበረሰቡ ጋር መልካም ግንኙነት በመፍጠርና ተናቦ በመስራት በተመደቡበት ቀጠና ማንኛውንም ግዳጅ በአግባቡ እየተወጡ መሆኑን የተናገሩት የአራተኛ ሬጅመንት የፌዴራል ፖሊስ አባላት በማንኛውም ሀገራዊ ተልዕኮ በመሰለፍ በከተማው ሰላም ሰፍኖ ማህበረሰቡ የእለት ተለት እንቅስቃሴውን ተረጋግቶ እንዲያከናውን የበኩላቸውን ጥረት እያደረጉ መሆኑን ገልጸዋል። ከባለድርሻ አካላት ጋር አብረን በጋራ በመሆን በማንኛውም በተሰጠን የግዳጅ ቀጠናዎች ላይ አብረን እየተሳተፍን እስከ ህይወት ጥፋትና ጭምር ድረስ በመክፈል ደከመን ሰለቸን በማንኛውም ሁኔታ ሳንል አቅማችን በፈቀደ ሁሉ እየተወጣን እንገኛለን። በተፈጠረው የጸጥታ ችግር ከሌሎች የጸጥታ አካላት ጋር በመቀናጀት ማንኛውንም ግዳጅ በተመደብንበት ቦታ ስንፈጽምና ስንወጣ ቆይተናል። ከማህበረሰቡ ጋር መልካም የሆነ ግንኙነት እየፈጠር ያው ኢንፎርሜሽን በመለዋወጥ የተለያየ ችግር ካለ በመፍታት አንጻር ያው እስካሁን ጥሩ ነው። ለቀጣይም ተልኳችንን በሚገባ እንወጣለን። በኢትዮጵያ ፌዴራል ፖሊስ የሰሜን ምዕራብ አራተኛ ሬጅመንት መምሪያ ለአራት ወራት ሲሰጥ የቆየውን የአቅም ማጎልበቻ ስልጠና ማጠቃለያና በአዲስ ወደ ሬጅመንቱ የተቀላቀሉ አባላት አቀባበል መርሃ ግብር የመንግስት የስራ ኃላፊዎች በተገኙበት በደብረ ማርቆስ ከተማ ተካሂዷል። እንደ ሀገር የዜጎች የሰብአዊ መብት ጥሰትና አያያዝ እንዲሻሻል የሰራ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። ኮሚሽኑ የሰብአዊ መብት ጥሰት በሚፈጽሙ አካላት ላይ ተጠያቂነት ለማስፈን ከሚመለከታቸው አካላት ጋር በቅንጅት እየሰራ እንደሚገኝም የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰል አስረድተዋል። ከአቶ መንጌ ዝርዝር አለው። ኢትዮጵያ ከተቀበለቻቸው ዓለም አቀፍ ድንጋጌዎች አንዱ የሰብአዊ መብት አያያዝና ጥበቃ ነው። የሰብአዊ መብት ማለት ዜጎች በሰብአዊ ፍጥሩነታቸው የሚያገኙት መብት ነው። እነዚህ መብቶች ታዲያ እንዲከበሩና ጥሰት ሲፈጸምም እርምጃ ለመውሰድ የሰብአዊ መብቶች ኮሚሽን ተቋቁሞ በሰብአዊ መብት አያያዝና ጥበቃ ዙሪያ የተለያዩ ስራዎችን ይሰራል። የኢትዮጵያ ሰብአዊ መብቶች ኮሚሽን እንደ ሀገር የሰብአዊ መብቶች እንዲከበሩና ጥሰቶች ሲፈጸሙም እርምጃዎች እንዲወሰዱ በማድረግ በሰብአዊ መብት ጥበቃ ላይ የክትትልና ቁጥጥር ስራዎችን እየሰራ እንደሚገኝ የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ላሚኮ ገልጸዋል። ሰብአዊ መብቶችን ማስፋፋት፣ ማስጠበቅ፣ ማረጋገጥ ላይ በስፋት የሚሰራ ነው ዋናው ስራው ሰብአዊ መብት ጥሰቶች ከመፈጸማቸው በፊት ክትትሎች በስፋት በተለያዩ በአጠቃላይ በሰብአዊ መብቶችም፣ በሴቶች፣ በአካል ጉዳተኞች፣ በአረጋውያን፣ በተፈናቃዮች የሰብአዊ መብት አያያዝ ላይ ክትትሎች በማድረግ መሻሻል ያለባቸውን መወሰድ ያለባቸውን እርምጃዎች በተለይ ደግሞ ሰፋፊ የሰብአዊ መብት ጥሰት ሳይፈጸሙ ሊስተካከሉ የሚገባቸውን ነገሮች በምክረ ሀሳብ መልክ እያቀረበ ከሚመለከታቸው ባለድርሻ አካላት ጋር ውይይት እያደረገ ማስተካከያዎች እንዲሰሩ ሰፊ ስራ ይሰራል። በሁሉም የሀገሪቱ ክፍል እንደዚህ አይነት ስራ እንሰራለን። እንደ ሀገር በግጭት አውድ ውስጥ ያሉ ዜጋዎች ሰፋፊ የሰብአዊ መብት ጥሰት እንደሚፈጸምባቸው የገለጹት ምክትል ዋና ኮሚሽነሯ የሰብአዊ መብቶችን ለማክበር ግጭቶችን በሰላማዊ መንገድ መፍታት ይገባል ብለዋል። በግጭት አውድ እንግዲህ ያው እንደሚታወቀው ትልቁ ችግር ሰፋፊ የሰብአዊ መብት ጥሰቶች ይፈጸማሉ። እነሱን እውነታውን አውጥቶ አሁንም መወሰድ ያለባቸው እርምጃዎች ላይ ትልቅ ትኩረት ያደርጋል። ትልቁ ምክረ ሀሳባችን አሁንም በተቻለ መጠን ግጭቶች በሰላማዊ መንገድና ዘላቂ በሆነ ሁኔታ እንዲህ መፍትሄ እንዲያገኙ ነው። እንደ ሀገር ባለፉት ጊዜያት የተፈጸሙና እየተፈጸሙ ያሉ የሰብአዊ መብት ጥሰቶችን ለመከላከልና ተጎጂዎችን ለመካስ እንዲሁም በዳዮችን ተጠያቂ ለማድረግ ኮሚሽኑ ጥናቶችን በማጥናት የሽግግር ፍትሕ እንዲቋቋም የተለያዩ ስራዎችን መስራቱንም ምክትል ዋና ኮሚሽነሯ ገልጸዋል። ከተባበሩት መንግስታት ድርጅት የሰብአዊ መብት ጽህፈት ቤት ጋር ያደረግነው የጣምራ ምርመራን በተመለከተ ምርመራውን ካደረግን በኋላ አንዱ ምክረ ሀሳብ ይሄ የሽግግር ፍትህ ኢትዮጵያ ውስጥ ተግባራዊ ሊሆን ይገባል። ምክንያቱም በነዚህን ችግሮች በተመሳሳይ ችግሮች ልንቀርፍ የምንችለው እንደዚህ አይነት ሂደት ስንሄድ ነው የሚል ምክረ ሀሳብ ስለነበረ ያ ምክረ ሀሳብ ደግሞ ተግባራዊ ሆኖ በፖሊሲ ደረጃ ወጥቷል የሰብአዊ መብት ጥሰቶች እንዳይፈጸሙና ከተፈጸሙም ህጋዊ እርምጃ በመውሰድ የሰብአዊ መብቶች እንዲከበሩ የዳኝነት ነጻነት የተረጋገጠበት የፍትህ ስርዓት ተግባራዊ እንዲደረግ ሁሉም አካል እርብርብ ሊያድርግ ይገባልም ብለዋል። የዳኝነት ነጻነት በሌለበት በወንጀል ተጠያቂ መሆን ያለባቸው በሰብአዊ መብት ጥሰት ተጠያቂ መሆን ያለባቸው ሰዎች ተጠያቂ ሳይሆኑ ሊቀሩ ይችላሉ። ተጎጂዎች ማካካሻ ሳያገኙ ይቀራሉ። እንዲሁም ደግሞ በስህተት ሌሎች ሰዎች ምንም ያላጠፉ ሰዎች ሊንገላቱ የሚችልበት ሁኔታ ሊኖር ስለሚችል ይሄ በጣም ለአገራችን ለዲሞክራሲ ሂደት በሀገራችን ሰብአዊ መብት ባህል ሆኖ እንዲሰርጽ ትልቅ አስተዋጽኦ ስላለው እዚህ ላይ ሁላችንም ተረባርበን እንድንሰራ ነው ይሄ ሂደት ያለው። ኮሚሽኑ ከመደበኛ የክትትልና የምርመራ ስራዎች ጎን ለጎን የሚመለከታቸውን ባለድርሻ አካላት በማነጋገርና በመወያየት ሰብአዊ መብቶች እንዲከበሩና እንዲረጋገጡ የሚያስችሉ ስራዎችን እየሰራ መሆኑም ተመላክቷል። ሰላም ለሰው ልጅ ብቻ አይደለም። እንደምናውቀው የምንተነፍሰው አየርም ሰላም ሲኖር ነው። ስለዚህ ስትንፋሳችን እንደሚቋረጥ ካወቅነ ለሰላም ጥበቃ ዘብ ልናደርግለት ይገባል። እኛም ደግሞ ጠባቂዎች፣ የሰላም ጠባቂዎች ልንሆን ይገባል። ሰላም የሌለበት ሀገር መብላት መጠጣትም ያስቸግራል። የበሰለ ለመጉረስ የምትቸገርበት አጋጣሚ ይፈጠራል። እና ለሰላም ሁሉም ሰው ከሰራና ሰላሙን ካመጣ ከዛ በኋላ የእድገት ጎዳና ላይ መጓዝ የምንችልበት እድል ይፈጠራል። እኔ ቤቴን ሰላም ባረግ፣ ልጆችን ሰላም ባረግ፣ እናንተ ብታረጉ፣ ሌላው ቢያደረግ፣ ይሄ ሰላም እየተትረፈረፈ ይሄዳል። ስለዚህ የበዛ ሰላም እንዲኖረን ወጣቶች ትልቅ ሚና አላችሁ። ሰው ሰዋዊ ክብሩን እያጣ ያለበት ደረጃ ደርሷልና። ይህንን ሊያስተካክል የሚችል ወደ እውነተኛ ማንነት ሊመልስ የሚችል ወደ ሰውነት ሊመልስ የሚችል ውይይት፣ ምክክር ማድረግ ያስፈልጋል። መነጋገር መቻል መከባበርና አብሮነት ካለ ሰላም ይጎለብታል። ስለዚህ መከባበር እንዲኖር አብሮነት እንዲኖር ደግሞ መነጋገር በጣም ቁልፍ ጉዳይ ነው። መገዳደሉ አሸናፊን አያረግም፣ ሁላችንም የሚያጠፋፋ እና ተሸናፊም አሸናፊም ላለመሆን በውይይት ነገሮቻችን መቋጨት ይገባናል። በአገር ጉዳይ፣ በሰላም ጉዳይ፣ በአንድነት ጉዳይ፣ በመተባበር ጉዳይ የጋራችን የጋራ እሴታችን ነው። በዚህ ጉዳይ ላይ ሁላችንም ልንተባበርበት ይገባል። ችግራችን እንዴት እንውጣ ስንል ሌላ ሶስተኛ ወገን የምናመላክትበት ጉዳይ ሳይሆን ከእኔ ምን ይጠበቃል ብሎ ከራስ ሚና መጀመሪያ ያስፈልጋል። ይቅርታ መጠየቅ ያለ መጋጨት ስላለ ነው። ግጭቶችን እንደ እዛ ላይ ቤንዚን ማርከፍከፍ ነገሮቹ ማስፋት ተገቢ አይደለም። ዜናዎቻችን እንደቀጠሉ ናቸው። የተከበራችሁ በከተሞቹ የሚስተዋለውን የስርቆትና የእገታ ወንጀል በተቀናጀ መንገድ መታገል እንደሚገባ የአማራ ክልል ሰላምና ጸጥታ ቢሮ አመላክቷል። ወንጀሉን የሚፈጽሙ አካላትን እንደማይታገስ የገለጸው ቢሮ በዚህ ትግል ህብረተሰቡ ተሳታፊ እንዲሆን ማሳስቧል። ሰለሞን ዘመኑ ዝርዝር በዋናነት በከተሞች የሚፈጸሙ የስርቆትና የሰው ማገት ወንጀሎችን ተከታትሎ እርምጃ በመውሰድ አካባቢዎቹ ሰላማዊ እንቅስቃሴ እንዲኖራቸው እንደሚሰራ የአማራ ክልል ሰላምና ጸጥታ ቢሮ ገልጿል። የቢሮ ኃላፊ ዶክተር ሸቱ የሱፍ እንዳስረዱት ድርጊቱን የሚፈጽሙ አካላትን ተከታትለው በቁጥጥር ስር በማዋል ህጋዊ እርምጃ እንዲወሰድ በመደረግ ላይ ነው። አሁን ከፋ ብሎ የሚታየው ከተማ ላይ እገታ ነው። እንደገና ደግሞ በቡድን ሆኖ ሀብት ያለውን አጥንቶ ወስዶ አንድ ሚሊዮን ብር ሁለት ሚሊዮን ብር ለመቀበል ሁኔታዎች ከፍቶ እናገኘዋለን። ይህንን በተመለከተ ከጊዜ ጊዜ መሻሻል አለው። ከዚህ በፊት ሰዎች ታግተው አይገኙም ነበር፣ አጋቹም አያገኝም ነበር፣ ገንዘብ የወሰደውም አያገኝም ነበር። አሁን በጣም በርካታ ስራዎች እየሰራ ነው። እዚህ ባህር ዳር ከተማ ብቻ ባለፈው መጋቢት ወር ወደ ሰላሳ ሁለት የሚሆን አጋች ተይዟል። ሰላሳ ሁለት የሚሆን አጋች ተይዟል። በጥናት ነው የተያዘው። ገንዘብ ቀምቶ አያመልጠንም። ባንክም ላይ ተከታትለን እንይዘዋለን። ብቻም አይደለም ሰዎችም እንይዛቸዋለን በሌላ መንገድ ደግሞ ህብረተሰቡም ደግሞ ማጋለጥ ጀምሯል። አሁን ሰዎች በነጻነት ያለ ስጋት እንዲኖሩ በማድረግ የስርቆትና የእገታ ድርጊት ከሚፈጽሙ አካላት አካባቢዎች እንዲጸዱ ትኩረት ሰጥተን እንሰራለን ነው ያሉት። ዶክተር እሸቱም ከተማ ውስጥ የተለከሰከሰውን ከተማ ውስጥ እየደፈጠ የተለያየ ወንጀል የሚፈጽመውን እያደን እየመዘዝ እናዋጠዋለን። ህብረተሰቡም እያገዘ ነው። በዚህ ተጠናክረን ከቀጠል እናጸደዋለን የሚለው መውሰድ እንችላለን። ማንም በላቡና በልፋቱ ልክ ነው መኖር የሚገባው ያሉት ቢሮ ኃላፊው፣ ከጸጥታ አካላት ጋር የነቃ ተሳትፎ የሚያደርጉ የህብረተሰብ ክፍሎች ባሉባቸው አካባቢዎች ድርጊቱን መቆጣጠር እንደተቻለም ገልጸዋል። ከአካባቢ አካባቢ፣ ከሰው ሰው ልዩነቶች አሉ። በድፍረት የታገለ አካባቢ አካባቢውን አስከብረዋል። ራሱን አስከብረዋል። እጅ የሰጥ አካባቢ በሌባ ተጠቅቷል፣ ተዘርፏል፣ ተጎድቷል። ዛሬ እሱን ዘርፎ ከሆነ ነገ ጎረቤቱን ይዘርፋል። ስለዚህ ዛሬ ጎረቤቱን ሲዘርፍ ዝም ካለ ነገ በሱ ላይ የማይመጣበት ምክንያት ስለሌለ ህብረተሰቡ ይህንን ተጋግዞ ተባብሮ ከመንግስት ጋር ሆኖ ሌብነትን ማጽዳት አለበት። በላቡና በወዝኑ መኖር ያለበት በሰው ሀብት መክበር የለበትም። በሰው ገንዘብ መክበር የለበትም። በመሆኑም ከማህበረሰቡ እሴት ያፈነገጠንና ክብርን የሚነካ እንዲህ አይነቱን ድርጊት አስፈላጊውን ህጋዊ እርምጃ በመውሰድ የዜጎችን ደህንነት የማስጠበቅ ኃላፊነት አለብን ያሉት ዶክተር እሸቱ፣ ማህበረሰቡም ይህንን አጸያፊ ተግባር በተለያየ መንገድ እንዲታገለው አሳስበዋል። ይህንን በጽናት መታገል ፊትለፊት መታገል አማራጩ ከትግል ውጭ ሌላ እንደሌለ በማመን የአካባቢያችን ሰላምን ለማረጋገጥ በሚደረገው እንቅስቃሴ ህብረተሰቡ የበኩሉን አስተዋጽኦ ማበርከት አለበት። የምንለመው እንደዛ ስንሆን ነው። ሰላም የሚከበረው እንደዛ ሲሆን ነው። ዲሞክራሲ የሚመጣው እንደዛ ሲሆን ነው። አንዱ ሌላው የሚያከብረው እንደዛ ሲሆን ነው። አለዛ የጉልበተኛ ሀገር ይሆናል። ማህበረሰቡ ተገቢውን አገልግሎት እንዲያገኝ የሚያስችል የወሳኝ ኩነት ምዝገባ እያከናወነ መሆኑን የምዕራብ ጎጃም ዞን ወሳኝ ኩነት ምዝገባ አገልግሎት አስታውቋል። አገልግሎቱ የወሳኝ ኩነቶች ምዝገባ በተመለከተ ከባለድርሻ አካላት ጋር ውይይት እያካሄደ ነው። በዞኑ ከ15 ሺህ በላይ ኩነቶች መመዝገባቸውም ተገልጿል። ንጉስ ስንታየው ዝርዝር አለው። የፍትህ አስተዳደርን ቀልጣፋ ለማድረግና ና ኢፍትሐዊ ሰነዶችን ለመከላከል የሚያግዝ አሰራር ነው። የወሳኝ ኩነቶች ምዝገባ በጠራ መረጃ ላይ ተመስርቶ በሀገር አቀፍ ደረጃ የሚሰጡ አገልግሎቶችን ለማሳለጥ ከፍተኛ ሚና እንዳለውም በብልጽግና ፓርቲ የምዕራብ ጎጃም ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ አባይ አለሙ ይገልጻሉ። የጸጥታ ችግሩ ኩነቶችን ለመመዝገብ እንቅፋት ቢፈጥርም ሰላም በሰፈነባቸው አካባቢዎች ከአጋርና ባለድርሻ አካላት ጋር በመተባበር ምዝገባው እየተከናወነ መሆኑን ኃላፊው አንስተዋል። አሁን ባለው ነባራዊ ሁኔታ በተለይ አንፃራዊ ሰላም እየተረጋገጠ አንዳንድ ኮሚቴዎችን ፋንክሽን ማድረግ እየጀመርን ስለሆነ በከተሞቹ አገልግሎቱ አሁንም እየተሰጠ በጸጥታ ችግሩ ምክንያት ሪጅስተር ያልተደረጉ ኩነቶች ወደኋላ የሚደውን ጭምር የሚመዘግቡበትና የውሳኔያችን አካል የስራችን አካል ተደርገው የሚሰሩበትን ሁኔታ አስቦ መስራት ይጠይቃል። በዞኑ በሰባት ወረዳዎችና አምስት ከተማ አስተዳደሮች 150416 ኩነቶች መመዝገባቸውን የምዕራብ ጎጃም ዞኑ ወሳኝ ኩነቶች ምዝገባ አገልግሎት አስተባባሪ አቶ ዘለቀ እንዳለው ተናግረዋል። በጸጥታ ችግሩ ምክንያት ምዝገባውን በወቅቱ ለማከናወን እንቅፋት መፍጠሩንም ነው አቶ ዘለቀ የተናገሩት። ሰባት የገጠር ወረዳዎች አምስት የከተማ አስተዳሮች ነው። ስለዚህ እነዚህ ፈጥነው ወደ ስራ የገቡ ከተማ አስተዳሮች በሙሉ በሙሉ አምስቱም ገብተዋል። ሌላው ያው ከሞላ ጎደል ቀበሌ ስራ አስኪያጆችን ወደ ማዕከል ሳብ እያደረጉ በአንድ ማዕከል እየጠረነፉ ወጣ ገባ የሚል በተለይ ከስተመሩን ለማለፍ ማስከፋት ጊዜ ገደቡ ያለፈው ምዝገባ እየተመዘገበ ነው። የቀበሌ የጤና ኤክስቴንሽን ባለሙያዎች የጤና አገልግሎቶችን ከመስጠት ጎን ለጎን የሕፃናትን የልደት ምዝገባ እያከናወኑ መሆኑን የተናገሩት ደግሞ በምዕራብ ጎጃም ዞን ጤና መምሪያ የጤና ኤክስቴንሽን ፕሮግራም አስተባባሪ አቶ አማረ ምናሉ ናቸው። የተመዘገቡ ሕጻናት የጤና አገልግሎቶችን እንዲያገኙ እየተደረገ መሆኑንም ተናግረዋል። ጤና ኤክስቴንሽኖች ተከታትሎ ልጆቹን ማግኘት ሕጻናትን ማግኘት የመጀመሪያ ስራቸው ይሆናል። እሱ ይመዘግባሉ በዛ መሰረት አገልግሎቱ ተደራሽ ለማድረግ ጥረት እየተደረገ ይገኛል። ብዙ ነገሮች አሰስ ይደረጋሉ። የመቀንጨር ችግር ካለባቸው ህጻናት እንደተወለዱ እስከ አንድ ሺህ ቀናት ወሳኝ፣ አንድ ሺህ ቀናት የሚባል ጡት ማጥባት እንዳለባቸው የእኛ ስራ በመሆኑ የወሳኝ ኩነት ምዝገባ፣ የህጻናት ምዝገባ ካላደረግ መሰረታዊ ስራዎች ሚስ እናደርጋቸዋለን ማለት ነው። ስለዚህ ላይ አጠናክረን እንሰራለን። ከፍትህና ጤና ተቋማት ጋር በመቀናጀት በጸጥታ ችግር ምክንያት ተቋርጦ የነበረውን የኩነቶች ምዝገባ ማከናወን መቻሉን የቡሬ ከተማ አስተዳደር የወሳኝ ኩነቶች ምዝገባ ቡድን መሪ ወይዘሮ አዝመራ ድረስ ተናግረዋል። ከጤና ተቋማት ጋር በመቀናጀት 1971 ሕፃናትን የልደት የምስክር ወረቀት መስጠት እንደተቻለም አስረድተዋል። ሕፃናትን ከአምስት አመት በታች 1971 ህጻናትን ለይተን 1971ዱንም መዝግበን ሰርቲፋይድ አድርገናል። ከዚህ ባለፈ የእኛን ከተማ አስተዳደር ልዩ የሚያደርገው እነዚህ ህጻናት መመዝገብና ሰርቲፋይድ መሆን ብቻ ሳይሆን ወደ ዳታ ቤዝም ገብተዋል። በዞኑም ዳታ ቤዝ ገብተው ያው እንዲተላለፍ የማድረግ ስራ እየሰራ ነው ያለን እኛ ጋር አሁን ያለው ትልቁ ለውጤታችን ትልቁ ድርሻ አለው ብዬ መወስዶ የቅንጅት ስራችን ነው። የምዕራብ ጎጃም ዞን አስተዳደር የወሳኝ ኩነቶች መዝገባን በተመለከተ ከባለድርሻና ና አጋር አካላት ጋር በፍኖተ ሰላም ከተማ ገምግመዋል። የተከበራችሁ የሰዓቱ ዜና ብዚው አብቅተዋል። ከዜናዎቹ ጋር ሳምራይት ሙጌታና በምልክት ቋንቋ ፍቅር ተዘገየ ከእናንተ ጋር ቆይታ አደረግን ነ ከኛ ምንላቸው ሰዎች በምናምናቸው ልክ ይታመናሉ። ለጥያቄያችን መልስ የምትሰጥ ከእጹ ሁሉ የተለየች እፀ ሕይወትን ተዋወቋት። እፀ ሕይወት አዲስ ልብ አንጠልጣይ ተከታታይ ድራማ፣ በአቦል ቲቪ ቻናል 465። ሚስጥር ወንጀል፣ ፍቅር፣ ሁሉም ሲጣመር የምናይበት ድንቅ ተከታታይ ድራማ ከግንቦት 25 ጀምሮ ከምሽቱ ለሰዓት በዲኤስቲቪ ጎጆ ፓኬጅ እንዲሁም በዲኤስቲቪ ስትሪም ላይ ያገኙታል። ዲኤስቲቪ ያስገቡ፣ አገልግሎትዎን ያራዝቡ።